የሆና ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋበት የሌንጊኖስ ጦር ይመስላል። ስለ ሌንጊኖስ ነው የነገርኳችሁ። ሌንጊኖስ ሲባል መቼም ክርስቶስ የተወጋበት ጦር ነው። እዚህ ላይ በሩ ላይ ተቀርጾ ይገኛል፣ ተሰርቶ ይገኛል።

መንፈስ ቅዱስ አህዱ አምላክ አሚን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በሀገር ውስጥም በውጭም ያላችሁ ሁላችሁም የክርስቶስ ሰላም እየደረሳችሁ፣ ዛሬ የምገኘው በአርሜኒያ ነው። በአርሜኒያ ውስጥ እጅግ በጣም ጥንታዊና ታሪካዊ ቤተክርስቲያን የሆነውን ላሳያችሁ፣ ላስጎብናችሁ ነው ይሄ ቤተክርስቲያን መቼም እርግጠኛ ነኝ የዚህም ጻድቅ ስም ስነግራችሁ በእውነት ቤተክርስቲያን አለው ጻድቅ ነው ብላችሁ የምትጠራጠሩ የምትናገሩም ሰዎች ልትኖሩ ትችላላችሁ ብዬ ነው በዛውም ለማወቅ ነው በዛውም ለማጥራት ነው እና ይሄ ቤተክርስቲያን የሰማቱ የቅዱስ ሌንጊኖስ ቤተክርስቲያን ነው በአንደኛው መቶ ክፍለ ዘመን። የተሰራ እጅግ በጣም ታሪካዊ ቤተክርስቲያን ነው። መቼም ሌንጊኖስ ስንል ሁላችንም የምናነሳው የምናስታውሰው አንድ ነገር አለ እሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት ነው። እና ለስም አጠራሩ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ መጋቢት 27 ቀን በዕለተ ዓርብ በተሰቀለበት ሰዓት ቅድስት ነፍሱ ከክቡር ስጋው በተለየችበት ሰዓት ማምሻ መጥቶ የጌታችንን ጎኑን በጦር ወግቶ አይኑ በርቶለት ታምራት ተደርጎለት ቸርነት ይዞ የተመለሰው የሰማቱ የቅዱስ ሌንጊኖስ ቤተክርስቲያን ነው። ውስጥ ገብቼ ስለ ቅዱስ ሌንጊኖስ እየነገርኳችሁ አንዳንድ ነገር አመለክታችኋለሁ። ይሄ ከላይ የምትመለከቱት በአንደኛው መቶ ክፍለ ዘመን ቤተክርስቲያኑ ሲሰራ የነበረው መስቀል ነው እና ቤተክርስቲያኑ ሲሰራ የነበረው የመጀመሪያው መስቀል ነው። ውስጥ ገብተን የሌንጊኖስን ቤተክርስቲያን እናያለን። በዚህ አጋጣሚ ወደ አርሜኒያ ጉዞ ይኖረናል። በሲምባ አስጎብኝ ድርጅት ህዳር ላይ ጉዞ ይኖረናል። ስንመጣ ከምናያቸው ከምንረግጣቸው ቦታ አንዱ ይሄ ቅዱስ ቦታ ነው እና ወደ ውስጥ ይዣችሁ ገባለ ስ ቤተ ክርስቲያን ጭስስ ይመስላል። እኔም እንደናንተ ገና እየገባው ነው። ከውጭ ግን ስጠይቅ ቤተክርስቲያኑ ዋሻ እንደሆነ ደግረውጣም እናያለን። እነዚህ ሁሉ የምትመለከቷቸው ቱሪስቶች ከአርሜኒያ በተለይ ደግሞ ከራሻ ከተለያየ ነገር ኦርቶዶክሳውያን ምእመናን እየመጡ ይሄንን ቦታ ያዩታል፣ ይጎበኙታል። በጣም ታምረኛ ቦታ ነው። ጥንታዊ ቤተክርስቲያን ከሆኑት አንዱ ይሄ ነው። ይሄ የውስጠኛው የመጀመሪያ ክፍል ነው።

ሌንጊኖስ በባህሪው ከሰው ነገር የማይቆማ ከሰው ክፋትና ጥፋት የማይተባበር ገለልተኛ ሰው ስለነበረ አይሁድ ጌታችንን ይዘው በቀራኙ በሰቀሉ ሰዓት እሱ ከዛ ጥፋትና ክፋት አለመተባበር ብሎ ቀጥታ ወደ ከተማ ሄደው ከከተማ ወደ ጫካ ሄዳል። እዛ ብሎ ማንሻው ይጠይቃል፣ እንደው ጌታችን እንዴት ሆነ ብሎ እሱን ማቋረጥ ሰፍሮ ብሎ ቢነግሩት እሱን ለማየት እዛ ጫካ በፈረስ ላይ ተቀምጦ ወደ ቀራኒ ይመጣል። ቀራኒ በደረሰ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት አይሁድ አንድ የንጉስ ጠናት እኔን እንደ ንጉስ ጠናት ጌታችን እንደ ተሰቀለ የጌታችንን ቀኝ ጎን በጦር ይወጋል። በዚህ ሰዓት እንደ ለፊደል ከጌታችን ቀኝ ጎን ደምና ማፈሰሰ ሌንጊኖስ አንድ አይና ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጥፋት የመጣው ሌንጊኖስን በቀንነ ተመልክቶ ጎኑ የፈሰሰ ደም መለኮቱ አንድ አይን የሚነካው የአይን በካ ይህንን ተአምራት ካየ በኋላ ሌንጊኖስ በጣም በመገረምና በመደነቅ በሦስተኛው ቀን ጌታችን ከቦታን ሲነሳ ይህንን በማየት እንደው ለካ ከሦስት ቀን በፊት በጦር የወጋሁት ፈጣሪ አምላክ ነው። እባክህ ብለህ በለው በኋላ ደግሞ በዚህም የተነሳ ሲያስቸግሩት ከኢየሩሳሌም ተነስቶ ቀጥታ ወደ ታናሸው ኤስያ አሁን አርመንና ቱርክ ወደ ሆነችው ሀገር ይመጣል። በአርመን ግን ቀድሞ አሁን ሌንጊኖስ የሞተበት ቦታ ወይም ደግሞ ሰማዕትነት የተቀበለበት ቦታ ቀጰዶቅያ ይባላል። እዛ ቀጰዶቅያ ይመጣና ወንጌልን ያስተምራል። የነበሩትን ደግሞ ምእመናን ሃይማኖታቸው ያጸናል። ለረጅም ዓመት እንግዲህ ወንጌል ካስተማረ በኋላ እነሱ ተረሱበትና ሌንጊኖስን አንገቱን ቆርጠው በሰማዕትነት እንዲያልፍ አድርጎታል። ስለዚህ ሌንጊኖስ ሰማዕትነትን የተቀበለበት ቦታ ቀጰዶቅያ ይባላል። እች ቀጰዶቅያ የምትባለው ሀገር አሁን የአርሜኒያ ግዛት አይደለችም። ቀድሞ ግን የአርሜኒያ ግዛት ነበረች። ታና አሁን ግን ወደ ቶ ውስጥ ተፈጣና ዛ ውስጥ ነው የሚገኘው

በአንድ ጊዜ መቼም ሌንጊኖስ ዛሬም የክርስቶስም ቀኝ ጎን የምንወጣ ብዙ ሰዎች አለን እና ሌንጊኖስ ብዙዎቻችን የምናውቀው ታሪኩ ክርስቶስን በጦር መውጋቱ እንጂ ሰባኪነት ሆነ አናውቀውም። ክርስቶስን በጦር ወጋው ሌንጊኖስ ስለ ክርስቶስ ወንጌል አስተምሮ ስለ ክርስቶስ መስክሮ ሐምሌ ሀያ ሶስት ቀን ሰባት ሆነ እና ወደዚህ ስትመጡ ያይስያማ ነው። ስለ ሌንጊኖስ የነገርኳችሁ ሌንጊኖስ ሲባል መቼም ክርስቶስ የሚወጋበት ጦር ነው። እዚ የሚላችሁ በሩ ላይ ተቀርጾ ይገኛል ተሰርቶ ይገኛል። ይሆናል እንደነገርኳችሁ፣ ይሄ በ11ኛው መቶ ክፍለ ዘመን የተሰራ ጥንታዊ ቤተክርስቲያን ነው። በአንደኛው መቶ ክፍለ ዘመን ከዚህ ቀደም ብሎ ዋሻ የነበረው ጥንታዊ የሌንጊኖስ ቤተክርስቲያን ዋሻውን እንመለከታለን።

ነው። በነገራችን ላይ ሰማተጉስ ሌንጊኖስ ጌታችን የተወጋበት ጦር አለም እና ብ በተለይ በሲት ተቀምጦ ነበረ ቤተ ክርስቲያን ውስጥ ሲፈርስ አቡ በማለት ልክ ቤተ ክርስቲያን ሲፈርስ ሲል የነበሩት አባቶች ያንን ጦር ወስዶ በክብር አስቀምጠዋል። የተቀመጠበት ቦታ ደ

የሌንጊኖስ ሰማትም ሳድቅም ነው። እውነተኛ የክርስቶስ ሰማት ነው። ወንጌልን በመስበት ስለ ክርስቶስ እውነተኛ የባህሪ አምላክነት በመናገር በማስተማር ዋጋ የከፈለ ሐምሌ 23 ቀን በክብር በሰማትነት ያረፈ ሰማት ነው። የሰማቱ የክብሩ ስለ ሌንጊኖስ ሰነት መረከት ላችጋር ይኸውና ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋበት የሌንጊኖስ ጦር ነው። ይህንን ይመስላል። በጣም የሚገርመው ነው። እንግዲህ እየቀረጽን ያለ ነው አስፈቅደን። ይህን ይመስላል ጦሩ። በጣም ነው የሚገርመው ነው። ይሄ ጦር ቀላል ጦር አይደለም። የጌታችን ደመ መለኮቱ የነጠበበት ስጋ የተወጋበት ጦር ነው እና እነሱ በክብር እንደዚህ አስቀምጠውታል። እንዳሳዩችሁ ዋናው የሌንጊኖስ ቤተክርስቲያን፣ በአንደኛው መቶ ክፍለ ዘመን የተሰራው ዛ ነው። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑን የተወጋበት ጦር ወይም ደግሞ የሌንጊኖስ ጦር ያለበት ቤተክርስቲያን ነው። ቤተክርስቲያኑ እጅግ በጣም ግዙፍ ነው። እድሜ ጠገብ ነው። ውስጡ ቪዲዮ መቅረጽ ስለማይቻል እንጂ ውስጡን በደንብ ላሳያችሁ እችል ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጎኑ የተወጋበት ጦር አስጎብኛችን ሮም ነው ያለ ይባላል። አውስትራሊያም ነው አለ የሚባለው፣ ሌላም ቦታ ይባላል። ግን ትክክለኛው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወጋበት ጦር እዚህ ነው ያለው። ምክንያቱም በሳይንስ ፕሮፍ ተደርጓል በብዙ ማስረጃ ተረጋግቷል። እንደምታውቁት እዚህ ለመኖር አንዱ ምስክር ራሱ ሌንጊኖስ ወደዚህ ነው መጥቶ ወንጌል አስተምሮ በሰማዕትነት ሐምሌ 23 ቀን ያረጅ ቀድሞ በአርሜኒያ ግዛት ውስጥ ባለች አሁን ግን በቱርክ ግዛት ውስጥ በምትገኝ ቀጠዶቂያ በምትባል ቦታ ላይ ነው እንግዲህ ሌንጊኖስ በሰማዕትነት ያረጋል። ስለዚህ የሌንጊኖስ ጦር እዚህ እንዳለ በደንብ አስረድተው አብራርተው ነግረውናል። በጉዞአችን ስንመጣ የምናየው አንዱ ይህንን። በጣም ይገርማል። ምናልባት እንደ ቀላል ልናየው እንችላለን፣ ግን እንደምታውቁት አምላካችን መድኃኒታችን ኢየሱስ ክርስቶስ የተወጋበት ጦር ስለሆነ ይህንን ማየት በጣም አስገራሚ መንፈሳዊ ታሪክና በረከት ነው። ብዙ እየመጡ ይመለከታሉ፣ ያሉ ጎበኛሉ። በጥንቃቄ ነው የያዙት የሌንጊኖስ ብቻ ሳይሆን እነሱ አፖስቶሊክ ፋዘር የሚሏቸው እነዚህ ሐዋርያን አበው የሚባሉት ብዙ ቅዱሳን አባቶቻችን እዚህ ውስጥ አጽማቸው፣ ቅርሳቸው፣ እጃቸው፣ ሌሎቹ መንፈሳዊ ቅርሶች በውስጥ ይገኛሉ እና በጣም ይገርማል። ትልቅ ቦታ ነው። አስቀድሜ እንግዲህ ሌንጊኖስ በስሙ የተሰራውን ቤተ ክርስቲያን አሳይቻችኋለሁ። ዋሻ ቤተ ክርስቲያን ነው። ከዛ ደግሞ ይሄ የሌንጊኖስ ጦር ያለበት ቦታ ነው። በዚህ በዮሐንስ ወንጌል በምዕራፍ 19 ቁጥር 34 ላይ ሌንጊኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰጠነበት ሰዓት ቀኝ ጎኑን በጦር እንደወጋው ተጽፏል እና ያ በመጽሐፍ ቅዱስ ላይ የጌታ ጎን በጦር የተወጋበት ያ ታሪካዊ ጦር እዚህ ቦታ ላይ ነው የሚገኘው።

ልክ እንደኛ እንደ ቅድስት ትፋታ ማርያም ማለት ነው። ቅድስት ትፋታ ማርያም ቤተክርስቲያኑ ከዛ ተተሽገሩ የላጽ ሚሊክ የእነት ጌጣይቱ ቀብራቸው እንዳለ ሌላም ነገር እንዳለው ማለት ነው ልክ እንደዛ ነው እና የተሰራው በጣም ይገርማል። ጌታችን የተወጋበት የሌንጊኖስ ጦር የሚገኘው እዚህ ቦታ ላይ አርመኒያ ውስጥ ነው እና የሌንጊኖስ በረከት ወላችን ነው ይሆነ